ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናል ቤተሰቦች በያላችሁበት አለም ዳርቻ ሰላማችሁ ፊትስ ተርፍበት። ለዚህ ቻናል አዲስ ከሆናችሁ ላይ ሰብስክራይብ ታደርጋላችሁ ቤተሰብ ነው ፋክሮች እጠይቃለሁ። ዛሬም በአዲስ ቪዲዮ ወደ እናንተ መጥቻለሁ ማለት ነው። ዛሬ ደግሞ የመጣሁት አረብ ሀገር ለመሄድ ያሰባችሁ ሄዳችሁ ለመጣችሁ ይሁን ወይም ደግሞ አዲስ ለምትሄዱ በተለይ አዲስ ለምትሄዱ ይጠቅማችኋል ፋርኮች ቪዲዮ ወደ እናንተ መጥቻለሁ ማለት ነው። አብዛኞቻችሁ በኤጀንሲ ጋር መሄድ አትፈልጉምና በደላላ የምትሄዱ ልጆች ያላችሁ፣ ኤጀንሲ ጋር መሄድ እንደዚህ ከባድ ነገር አድርጋችሁ ና እንደ ከባድ ነገር አይታችሁት፣ እንደገና ደግሞ ብዙ ጊዜ ምን የሚባለል በኤጀንሲ ከሄድኩ እኮ ደመወዝ ይቆርጣል፣ ስለዚህ በደላላ ይሻላል ብላችሁ የምትሄዱ ልጆች ያላችሁና፣ በኤጀንሲ አረብ ሀገር ስለሄዳችሁ ደመወዛቸው ምንም አይቀንስም፣ የሚቆርጠው ነገር የለም። ኤጀንሲ ማለት ህጋዊ ነው፣ ደላላ ግን ህገወጥ ነው ማለት ነው። እና እንደገና በኤጀንሲ በሄዳችሁ ያን ያክል ብር አትከፍሉ ማለት ነው። የደላላ ደላላ ለደላላ የምትከፍሉትን ሩቡን እንኳን ለኤጀንሲ አትከፍሉ ማለት ነው። ሲጀምር ትክክለኛ ኤጀንሲዎች ከሆኑ በነፃ ነው የሚልኩት ማለት ነው። የትኛውም አረብ ሀገር በነፃ ነው የሚልኩት። አንዳንድ ነገር ሊያስከፍሉ ይችላሉ። የሚያስከፍሉበት ለምሳሌ የስምንታ ክፍል ካርድ ይላሉ። ወይም እንደገና ደግሞ ሲኦሲ ሲኦሲ ካልተማራችሁ የሲኦሲ ሊያስከፍሏቸው ይችላል እንጂ አሁን ላይ እንደውም ሲኦሲ እንትን ብሏል። ሲኦሲ ግዴታ ኦሪጂናሉን ካላመጣችው ካላመጣችሁ አብዛኞቹ ኤጀንሶች እንደዚህ ከላታቸው ሰርተው ምናምን አይልኩም ማለት ነው። ስለዚህ ከደላላና ከኤጀንሲ የትኛው ይሻላል ለምትሉ ልጆች ግልጽ ለማድረግ ያክል በደላላ አትበሉ። ደላላና ኤጀንሲ በጣም ብዙ ልዩነት አለው ማለት ነው። በደላላ ብትሄዱ ኢንፎርም፣ አንደኛ የምትከፍሉት ብር በጣም ብዙ ብር ነው። አሁን ላይ ራሱ አንድ ደላላ አንድ ሰራተኛ ወደ ዱባይ ለመላክ 180 ሺብር 100 ሺብር ነው የሚሉት ማለት ነው ከመቶ ሺብር በታች እንኳን የለም አብዛኞቹ ከመቶ ሺብር በላይ ነው የሚጠሩት የሚጠሩ ደላሎች ይኖራሉ ነገር ግን አብዛኞቹ ከመቶ ሺብር በላይ ነው የሚጠሩት ማለት ነው እና በጣም ያሳዝናል ይሄ ደላላ እና ደላላም እኮ የሚያስጨርስላችሁ አብዛኞቹ ደላሎች ቀጥታ አይደለም የሚያስጨርስላችሁ ከኤጀንሲ ጋር እንትን ይሉና በኤጀንሲ ነው የሚያስጨርስላችሁ ግን እናንተም እዛ ኤጀንሲ ጋር እንዳትሄዱ ራሳቸው ሄደው ኤጀንሲው ጋር ያስጨርሱላቸዋል ማለት ነው። ሰራተኛና መበሪያ ጉዳይ ራሱ ሄዳቸው ስትፈርሙ የለ እዛ ጋር ራሱ ኤጀንሲው ይዟቸው ይሄዳል ማለት ነው። በኤጀንሲ ከጀመራቸው ግን ከዛ ኤጀንሲ ውስጥ ቢሮ ከሚሰሩት አንደኛው ነው ይዟቸው የሚሄዱ ማለት ነው። በሰራተኛና መበሪያ ጉዳይ መጨረሻ ላይ የውጭ ሀገር ስራ ምናምን ብለው የሚያስፈርሙ ቦታ እዛ ጋር ስትሄዱ ኤጀንሲ ከሚሰራው አንዱ ይዟቸው ሄዳል ማለት ነው። በደላላ ከሆነ ግን ደላላው ነው ያን ሁሉ የሚያስፈጽምላችሁ ማለት ነው። ያችን ስለሚያስፈጽም እናንተን መቶ ሺህ ብር ከዛ በላይ ይላችኋል። በጣም ብዙ ልጆች ትፈለላችሁ ማለት ነው። ነገር ግን እንደዚህ ለመሄድ ያሰባችሁ በተለይ አዲሶች ማለት ነው በኤጀንሲ ሂዱ። ከደሞዝ ላይ ምንም አይነት የሚቆረጥ ነገር የለም። ኤጀንሲ ይቆያል ትላላችሁ፣ ቢቆይ ይሻላል። ምክንያቱም ደላላ አክተፍትፎ ከጅም ብር ለመቀበል ሲል አሯሩጦ ለምሳሌ ዛ ቢሮ ሰራተኛ የሚያጠራቀሙበት የሚያስመርጡ ይኖራሉ። እናንተን ስራ አለ ብሎ አክተፍትፎ በሳምንት በ15 ቀን አሯርጦ ይልካችኋል ማለት ነው። ላካችሁ ማለት እዛ ሄዳችሁ ስራ አገባችሁ ማለት አይደለም። ስንት ልጆች አሉ ቢሮ ላይ ሄደው የሚሰቃዩ አንድ ወር ሁለት ወር የሚቀመጡ ማለት ነው በደላ ላይ ሄደው ከዚህ ግን ሲሄዱ ሁለት ወር እንኳን አይቆይም። አንድ ወር በ15 ቀን ነው በ20 ቀን መጣለሽ በዛ ትይባይና ትላካለሽ። ከዛ ሄዶ ግን ስንት ስቃይና እንግልት አለ ማለት ነው እና ኤጀንሲዎች ውስጥ ይቆያሉ፣ ብትሉ ኤጀንሲ ሶስት ወር ሁለት ወር ቢቆይ ሊሆኑ አይቆይም። ምናልባት አዲሶች ሊቆይ ይችላል። ቢቆይም ተረጋግታችሁ ቀስ ብላችሁ ደህና ቤት ብትገቡ መልካም ነው። እዛ ቢሮ ላይ ሄዳችሁ ያለ ደሞዝ ሁለት ወር አንድ ወር በሰው አገር መቀመጥ በጣም ይከብዳል፣ ነው ማለት ነው። ደላላ ግን እናንተ ስራ አለ ብሎ ይልካቸዋል። እሱ ያቺን ብር ለመቀበል ስለፈለገ ነው። ያቺ መቶ ምናምን ብር እጁ ላይ ከገባች በኋላ እና እናንተ ኤርፖርት እስከምትደርሱ ብቻ ነው የእሱ እንትን ግዴታ ማለት ነው። ኤርፖርት ከገባችሁ በኋላ ምንም እሱ ምንም ተጠያቂም አይደለም። ስልክ ብትደውሉለት እንኳን አያነሳላችሁም ደላላ ማለት ነው። እዛ ሄዳችሁ ስራ ታገኙ አታገኙ ቤት ሌላው ቀርቶ ገብታችሁ እንኳን ስራ ማለት ነው። ሰዎቹ ባይመቻችሁ ቤት መቀየር ብትፈልጉ እዛ ደላላ ጋር እንግዲህ፣ ቋንቋ አትችሉም መጀመሪያ መቶ የሚሄድ ሰው ቋንቋ አንችልም ማለት ነው። ቋንቋ ካልቻነ ደግሞ እዛ እዛኛው መክተብ ወይም እዛኛው ቢሮ ጋር እንዳንጠይቅ ቋንቋ አንችልም በምን ተግባብተን ስለዚህ ያለን አማራጭ እዚህ እላከን ደላላ ጋር መደወል ነው። እላከን ደላላ ጋር ደግሞ ደውለን ስፕን ደውልለ ስልክ ያነሳልን በደንብ አላከሄዳችሁ አብዛኞቹ በደል ስልክ ያነሱ እናንተ ነው የሚከታተሏችሁ። እና ከእናንተ ጋር ከጎናችሁ አብረን የሚሆኑት ኤርፖርቱን እስከምታልፉ ድረስ ብቻ ነው። ኤርፖርት እስከምትገቡ ድረስ ወጥራችሁ፣ ከዛም በኋላ ብሩን ተቀብለዋል። የፈለገውን ይዟል። ከኤርፖርት ብትመለሱ ጉዳዩ አይደለም፣ ብትሄዱ ጉዳዩ አይደለም፣ እዛ ስራ ብትይዙ ጉዳዩ አይደለም፣ እዛ ገብታችሁ ስራው ባይመቻችሁ ጉዳዩ አይደለም። የሚፈልገውን አግኝቷል፣ ብሩን ተቀብለዋል ማለት ነው። በኤጀንሲ ከሄዳችሁ ግን እናንተ ቋንቋ ስለማችሉ ወይም ቋንቋ ስላልቻል፣ ቀጥታ የት እንደ እንደውላለን ቤት መቀየር እንኳን የገባንባቸው ሰዎች ላይ የሚያችን ይችላሉ። ብዙ ነገር አለ። ቤት መቀየር ብናስበት መሰዓት ቀጥታ የት እንደውላለን። ኤጀንሲዎች ቢሮ አለ ይችላላችሁ። የቢሮ ስልክ ይዘን እንሄዳለን። ኤጀንሲዎች ነው የራሳቸው ሰራተኞች ስልክ ይዘን እንሄዳለን። እና ቀጥታ በቢሮ ስልክ ስንደውልላቸው እነሱ ለነሱ ያለንን ችግር በደንብ ይፈቱልን እናስረዳቸዋለን ማለት ነው። ካስረዳናቸው በኋላ እነሱ ያው ቋንቋ የሚችሉ ስላሉ ማለት ነው። እዛ ለዚህ ያለው ቢሮ እዛ ላሉት እኛ ያለንበት ሀገር ላሉት ቢሮ ይደውሉ እና እዚህ እዚህ ቦታ የገባችው ልጅ እንደዚህ እንደዚህ ስላልሆነ እንደዚህ ስላልተመቻት ቤት እንዲቀይርላት ብለው ሲያመቻችሁ እዛ ያሉት የቤ ቢሮዎች ደግሞ አለቃዎቻችሁ ጋር ይደውሉ እና ልጅቷ ቤት እንድትቀይር ያመቻችላታል ማለት ነው። ይሄ ራሱ አንድ እንትን ነው ማለት ነው። አንድ ጥቅም ነው ማለት ነው። ምክንያቱም በደላላት ብንሄድ ስልክ አያነሳልንም። በኤጀንሲ ከሄድን ግን ቤት እንኳን ሊያስቀይርልን ይችላል ማለት ነው። እና ብዙ ልጆች በ በኤጀንሲ ከሄድ ሽኮ ደሞዝ ይቆረጣል፣ ደሞዝ በየወሩ ይወስዳል ትላላችሁ። ስለ ገጠመኝ ነው ማለት ነው። በኤጀንሲ ምንም አይነት የሚቆረጥ ነገር የለም። ክፍያም ደግሞ እንደነገርኳችሁ ነው። ሲኦሲ ካላችሁ እናንተ የታደሰ ፓስፖርታችሁን እና ሲኦሲ ብቻ ነው ይዛችሁ መሄድ የሚጠበቅባቸው ማለት ነው። ይህን ይዛችሁ ከሄዳችሁ የሜዲካል ነው በእናንተ ሜዲካል የሆነ ምርመራ በአጠቃላይ ከእናንተ ነው። ከዛ ግን ብዙ ብር አትከፍሉ። ምናልባት አስር ሺህ ብር፣ ሀያ ሺህ ብር ሊያስከፍሉ ይችላሉ። ከዚህ በላይ ግን ኤጀንሲዎች እስከ አሁን ላይ እያስከፈሉ አይደለም ማለት ነው። ከዛ በላይ ያስከፍሉ። ምክንያቱም እንደዘመናችው እኔ ከዚህ በፊት ሲሄድኩት በኤጀንሲ ነበረ። በኤጀንሲ ስለነበረ ጓደኞቼ በደላላ ሰላሳ ሺህን እየከፈሉ ሲሄዱ እኔ ግን በኤጀንሲ አስር ሺህ ብር ብቻ ነበር ከፍዬ ሄድኩት። አስር ሺህ ብር የከፈልኩትም በዛ ሰት ሲኦሲ ስልጠና ነበር እና ሲኦሲ ስልጠና ነበረ። ሲኦሲ ከራሳቸው ነበር የሰሩልኝ የኢየሱስ እና የሰምንታ ክፍል ካርድ አምጭ ብለውኝ ሳልስት ጊዜው አልፎ ማለት ነው። የኢየሱስ ክፍል ጋር ብቻ ብለው ኢየሱስንና የኢየሱስ ብለውኝ አስር ሺህ ብር አስከፍለውኛል። ግን በዛ አብረው ሄዱ ልጆች አለን ይልኩበት አገር ማለት ነው ሺህ ብር እና ነገር ይቆረጣል ምናምን የምትለው ልጆች ደሞዝ አይቆረጥም። በደላላ አትበሉ። ዋናው ኤጀንሲ ጋር በኤጀንሲ ራሱ አሁን ዲክላ ምናምን ኤጀንሲ ነው ምናምን ብለው በጣም ብዙ አሉ፣ ስልክ የሚያስቀምጡ ምናምን ማለት ነው። እነሱን ራሱ አትበሉቸው። በአካል ኤጀንሲ ቦታ ሄዳችሁ በአካል አነጋግራችሁ ራሳችሁ መጀመር ትችላላችሁ። ምክንያቱም መጀመሪያ ደላላ ጋር እንደዚህ እንልካለን በአስራ አምስት ቀን፣ በአስር ቀን የሚሉ አሉ፣ በጣም አጭበርባሪዎች ማለት ነው እና በእነሱ አትበሉ በኤጀንሲ ይቆያል አይቆይም ለምትሉት፣ ይሄ ቻንስ ነው። ሊቆይ ይችላል አይቆይ ይችላል። ይሄ እድር ጉዳይ ነው ማለት ነው። ነገር ግን በደላላ አትበሉ። ስለዚህ አጠር ሳረገው ማለት ነው፣ ጠቅለል ሳረገው ከኤጀንሲ እና ከደላላ የትኛው ይሻላል ለምትሉት ጥያቄ ማለት ነው፣ በኤጀንሲ ሄዱ። በኤጀንሲ ስትሄዱ አንዛ ቤት መቀየር እንኳን ብትፈልጉ ይቀይርላችኋል። ደላላ ግን አንዴ ብሮች ላይ እስከሚገባ ድረስ ነው። ደን ብሯችሁ ላይ ከገባችሁ በኋላ ዞር ብለው አያችሁም፣ ስልክ ሊያነሳ ይቅርና ማለት ነው። ደግሞ ያልተበላችሁም ሌላ ሰው ለመብላት ይሯሯጣል እንጂ እናንተም ብር ተቀበለው ዞር ብሎ ቼክ ያደርጋችሁ፣ ጭራሽ ስልክ አያነሳላችሁ ማለት ነው። ምክንያቱም ቢዝነሱን ነው ያሯሯጣል። ደሞ ያልነቃችሁን ነው ደሞ ያልተበላችሁን ያችን ለመብላት ይሯሯጣል እንጂ ጊዜ ኖሮት ለእናንተ እዛ ደውሎ እንደዚህ ቀይሩላት አልተመቻትም ምናምን ብሎ ቤት ሊያስተካክልላችሁ በፍጹም አይችልም ማለት ነው። ስለዚህ በተለይ በተለይ በተለይ ለአዲስ ለምትሄዱ ልጆች ጥንቃቄ አድርጉ፣ በደላላ እንዳትበሉ ላለው ማለት ነው። እንግዲህ ቪዲዮውን ከወደዳችሁት ላይክ ሰብስክራይብ ሽር እያረጋችሁ ቤተሰብ እንድትሆኑ እባክዎት ጠይቃለሁ። እንግዲህ ለዛሬ ይህን ያክል ካልኳችሁ ቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ሰብሰብ ቢቶ ባይ ባይ